እዚህ ጋ ደግሞ ጓደኛዬ ሲቀበለኝ ነው። እንግዲህ በጣም ደክሞ የነበረው ወላሂ ላዚም ያው ቃል ላይ ነበር የደረስኩት። ከዛ መሸዋሩ አልገባም አለኝ፣ ከጓደኛ መዝራ ድረስ ማለት ነው። ከዛ በእግሬ አንድ ሰዓት ድረስ ተጉዣለሁ። እንግርማት እግር ባይኖር መሄጃ፣ ወዳሻ ቦታ መንጎጃ፣ እንደ ልብ ባችል መራመድ እሱን ውሳኔ ግኑደድ አሰላሙ አለይኩም ወራህመቱላሂ ወበረከቱ ጋይስ ሰላም ናችሁ ወይ እና አለ አልহামዱሊላህ ዛሬ እንደምትመለከቱት አደስ ነገር ወክል ያለው ጓደኛ ጋነኛ ያለሁት ያው ስራ እዚህ ከተማውን ለቀቅ እንበለው ብለን እንደዚህ ሾፍ ሾፍ ያረግን ነው ወደ ግጠር ገብቻለሁ እንደምትመለከቱት እንግዲህ ያው ተምር ምናምን ደርሷል ተምር ለቀማ ምናምን የተምር ስራ አሁን ኢንሻላህ እንሰራለን። ወደፊት እንደምታዩት ጓደኛዬ ጋር ነው ያለሁት። የጓደኛ የስራ ቦታው ይሄ ጓደኛ ነው። እኔ ገና ሰውዬ መቶ ነው የሚወስደኝ ከጓደኛ ማለት ነው። እንደምትመለከቱት ይህን ይመስላል የጓደኛ የስራ ቦታ። በዚ ትንሽ ናቸው ተምሮቹ፣ ቢያንስ ሰላሳ ምናምን ናቸው። እንደዚ ነው በቃ። ስራው በጣም ቀላል ነው። ያው መኝታ በሉት እና ጓደኛዬ በጣም ወዶ ጓደኛዬ ነው ባ ስንት ዓመታችን አብረን የቆየ ነው ማለት ነው። እሱ ነው የተቀበለኝ፣ ስራውን የሚያመጣልኝ እሱ ነው። እንደምትመለከቱት ስራ ሰውዬ ማቶ ይወስደኛል። ከዛ ነው እንግዲህ ይህንን ስራ ቦታ ደግሞ አሳያቸዋለሁ። ቀጣይ ሄ ጓደኛዬ ስራ ቦታ ይመስላል ይህን ይመስላል እንግዲህ። ጋይስ እስኪ ገጠሩን ደግሞ ከተማ ይብቃችሁ ብለን ነው። ፎፎፋፋ ይሄ የምትመለከቱት የውሃ ማቀዝቀዣ ነው። እንግዲህ እዚህ ወደ መዝራው ሲመጣ በዚች ነው ውሃ ይዞ የሚመጣው። እንግዲህ ይታያችሁ፣ እዚህ ጋር ደግሞ አትክልት ምናምን ዘራርተዋል። በቁዶኒ እንደ ምንድን ነው ይባለው? በል ኩሳ ነው ምናምን ያለኝ ብቻ አላወቅኩትም። እዚህ ጋር ተምር አለ። እንደምትመለከቱት እዚህ ደግሞ ይህ ብሮ ዱቅ ብሎ ፎቶ ምናምን ቃቃቃቃ እያረኩ ነበረ። ማስታወሻ ምናምን እንደምትመለከቱት ሽማሌና ነሳ ሁኝና ፏፏ አልኩኝ። ያው ከገጠር ከከተማ ወደ ገጠር ስትወጡ ያው ትንሽ ከበድ ይል ነበረ። እንደምትመለከቱት ያው ጓደኛ ጋር ስራ ተገናኙ፣ ደስ ብሎ ነበር በጣም። ጓደኛ የሚሆን ይመስላል ወደ ቤታችን ልንሄድ አሁን ማታ መሽቶ መግረግ አካባቢ ነው ይሄ ይሄን መስላ ጓደኛዬ፣ ያው እንግዲህ በዚያ አጋጣሚ ሚስት መሆን መስፈልይ ካለሽ ፋይልሽን አስገቢ ማለት ነው። አዎ በጣም ጥሩ ልጅ ነው። ወላህ ላይ በጣም የሚወደው ጓደኛዬ ነው። እዚህ ጋር ደግሞ በትግረኛ ሙዚቃ እየጨፈረ ነበረ፣ ድምፁና አጥፍቼዋለሁኝ። ወዝወዝ እያለ ነበረ እላቸዋለሁኝ። እሱ ነው በቃ፣ ማስታወሻውን ነው እና ሰላም ሰላም እያለ ነው። እዚህ እንግዲህ እንደምትመለከቱት በጣም ደስ ብሎ እና ነበረ አብረን ብንሰራ ምን አለ እያለ እዚህ ግቢ ማለት ነው እና እንደዛ እንደዛ እያለና ተጫዋወትና ከዛ ደግሞ እንደዛ አይ ዳንሰው ምናምን እዚህ ሞካከልኩ እኔ። ደግሞ እንደምትመለከቱት የዛሬውን ቪዲዮ ግን ያው ቭሎግ በሉት የገጠር ቭሎግ ቁጥር አንድ ያው ገጠር ለመጀመሪያ ጊዜ ሰው አድርጎት ምን ከተማ ነበር የሚሰራው። አብሽር አብሽር። እንደምትመለከቱት እንግዲህ በጣም ከብዶኛ፣ ደግሞ ሙቀት ነው። በጣም ያው ታውቃላችሁ፣ በአሁን ሰዓት በጣም ነው የከበደኝ። ብቻ ደው አድርጎልኝ ስራዬ ደግሞ ደህና ስራ እንደሆን ምግብ ስራ ምናምን ነው። እስኪ ደግሞ ያለው ነገር እዛ ሳያችኋለሁ። እዚህ ጋር ደግሞ ጥርሴን ፋቅፋቅ እያደረኩኝ እና ዞር ዞር አልኩኝ። ጀማልን ሆንኩባቸዋ። እንደምትመለክት እዚህ ቪዲዮ ምናምን እስኪ አንሳኝ ምናምን ዩቲ ቪዲዮ ምናምን ብዬ እየተነሳሁ ነበረ። ጋይሶች፣ እንደምትመለከቱት መዝራው በጣም ነው የሚያምረው በቃ ተምሩም ይዟል በደንብ። እዚሁ ቅርብ ነው የኔም ስራ ቦታ እዚ ቢያንስ አስር ደቂቃ ምናምን ነው በመኪና። እንሻላ ተምሩ ሲደርስ ደግሞ መጥቼ እንደዚሆን ባላላለን ማለት ነው ነገ ዝፈች። በተረፈ እንዴ ናችሁ? ያው ዜድ ዋጋ ማን መካውን በኋላ እንግዲህ እሷም ከቻለ ስራ ይበዛበታል። ያው ግን ቪዲዮ እንዲሰራላችሁ ምናምን አረጋለሁ። ያው ገጠር ወተናልን አለን የገጠር ረኛ ባንዲራ ያጆናን አላላችኋለሁ። እንግዲህ ያው ወንድ ልጅ ተፍተፍ ወሰራ ነው ደስ የሚለው። አዎ እንደ ባሪያ ስራ እንደ ንጉስ ኖር አለ የሚባለው ይባላል። እዚህ ጋር ደግሞ ጓደኛ እንደማራፈሽ ነው። አይ በቀጠላስ መጣ ምናም ነበር አንዴዛ እንደዛ እያልኩኝ ተጫው ወተና ጓደኛ ጋር ስላገኘው ደስ ብሎኛል። እንደምትመለከቱት እዚህ ተምሩ ደግሞ በጣም ነው የያዘው። ማሻላ ተባረካላ ተምሩ በጣም ነው ያዘው። እንደምታዩት ግን ቃሪያ ነው ገና ሁለት ወር ምናምን ይቀረዋል። ትንሽ ሲቃላ ምናምን ነው የሚጠፍጠው፣ አሁን ላይ ዝም ብሎ ነው። እዚህ ጋ ደግሞ ወደ ቤታችን ምናምን ፏፏ እያልን ልንሄድ ነው። እንደምትመለከቱት ግቢውን ምናምን አሳየችኋለሁኝ። ይህም ከኋላ አላየኝም ባይዘው ሲቀርጸው እዚ ላይ አይን አፋር ነው እና ዝም ብዬ ከኋላ እየቀረጽኩን ነበረ። ቆይሲ ዞር ታዩታላችኋል። እዚ ጋ ጀሪድ ምናምን የጋጠጠ ነው። ዝራ በሯ እንግዲህ ይሄን ይመስላል። ለምታዩት አላየኝም። እንግዳን እዚ ጋ እቃ ምናምን ረስቶ ተመልሶ ውሃ እተዛረዎ ዘግቻለሁ አልዘጋሁም፣ ሚሊዮን ሼክ አደረገ። ከዛ በኋላ መዝጋቱን አይቶ ወደ ቤታችን ላችኋለሁ። ይሄ ነው እንግዲህ እዚህ ግጭ ልጠረበራለ እዚህ ጋር ደግሞ አንድ ሽማግሌ ያለ የምር በጣም አሳዘነኝ። ወደ አስራ አምስት ዓመቱን ምናምን እዚህ መዝራ ስራ ማለት ነው የሚል በጣም የሚያሳዝነው ላይ ትልቅ ሰው ነው። ምንም አለመቀረጽ ብሎ ነበር ያስፈራኝ። እና በጣም ትልቅ ሰው ነው። በጣም ቢያንስ የልጅ ልጅ ምናምን አይተዋል። አስራ አምስት ዓመቱ በቃ እዚህ ኢንተራክተር የሚነዳው ውሃ ይሞላል። እዚህ ዋይት ምናምን እየመጣ እዚህ ውሃ ስራው በርት ቀላል ነው፣ ግን ያሳዝናል። በቃ በሳሩ የሚነሳው ምናምን በቃ ድክም ያለው ሰው ነው።

ውስጥ ነው ተረፈርሓ ዝተናውዮ ራሱ ዓራሱ ይኖራቦም ያስቤሎም እዚህ ቦታ ላይ እና እዚህ ቦታ ላይ ነው መዝራ የሚሰራው። ጓደኛ የላችኋሎ ደግሞ ቀጣይ የኔን ቪዲዮ አሳያችኋለሁ፣ የኔን ስራ ቦታ ማለት ነው ያለውን ነገር ፏፏሪግ ያሳያችኋሎ። ቤተሰቦች ላይክ ላይክ እያደረጋችሁ ቤተሰብ ሆኖ ቭሎግ ይቀጥላል። ቤተሰብ ስላለ እዚጋ በሉ በሉ በሉ በሉ። በቃ በጣም ነው ወዳችሁ፣ በጣም ነው ወዳችሁ። ላይክ ላይክ እያደረጋችኋል። እስኪ እዚጋ ፎቶ ምናምን አይዋ አይዋ ማስታወሻ ይቀመጥ። እዚጋ ጓደኛ ጋ እንደዚችው ቪዲዮ ምናምን ፎቶ ተ